መጽሐፈ ምሳሌ ምዕራፍ 20 የወይን ጠጅ ፌዘኛ ያደርጋል፣ ብርቱ መጠጥም ጠበኛ ያደርጋል፤ በዚህም የተነሳ ሁሉ ጠቢብ አይደለም። የንጉሥ ቍጣ እንደ አንበሳ ግሣት ነው፤ የሚያስቆጣውም ሰው የራሱን ነፍስ ይበድላል። ከክርክር ይርቅ ዘንድ ለሰው ክብሩ ነው፤ ሰነፍ ሁሉ ግን እንዲህ ባለ ነገር ይጣመራል። ታካች ሰው በብርድ ምክንያት አያርስም፤ ስለዚህም በመከር ይለምናል፥ ምንም አያገኝም። ምክር በሰው ልብ እንደ ጠሊቅ ውኃ ነው፤ አእምሮ ያለው ሰው ግን ይቀዳዋል። ብዙ ሰዎች ቸርነታቸውን ያወራሉ። የታመነው ሰው ግን ማን ያገኘዋል? ጻድቅ ያለ ነውር ይሄዳል፣ ልጆቹም ከእርሱ በኋላ ምስጉኖች ናቸው። በፍርድ ወንበር የተቀመጠ ንጉሥ ክፉውን ሁሉ በዓይኖቹ ይበትናል። ልቤን አነጻሁ፣ ከኃጢአትም ጠራሁ የሚል ማን ነው? ሁለት ዓይነት ሚዛን፣ ሁለት ዓይነት መስፈሪያ ሁለቱ በእግዚአብሔር ፊት ርኩሳን ናቸው። ሕፃን ቅንና ንጹሕ መሆኑ በሚያደርገው ሥራ ይታወቃል። የሚሰማ ጆሮና የሚያይ ዓይንን፣ ሁለቱን እግዚአብሔር ፈጠራቸው። ዲሃ እንዳትሆን እንቅልፍን አትውደድ፤ ዓይንህን ክፈት፣ እንጀራም ትጠግባለህ። የሚገዛ ሰው ክፉ ነው ክፉ ነው ይላል፤ በሄደ ጊዜ ግን ይመካል። ወርቅና ብዙ ቀይ ዕንቁ ይገኛል፤ የእውቀት ከንፈር ግን የከበረች ጌጥ ናት። ለማያውቀው ከተዋሰ ሰው ልብሱን ውሰድ፣ ለእንግዳ የተዋሰውንም እርሱን አግተው። የሐሰት እንጀራ ለሰው የጣፈጠ ነው፤ ከዚያ በኋላ ግን አፉ ጭንጫ ይሞላል። አሳብ በምክር ትጸናለች፤ በመልካም ምክርም ሰልፍ አድርግ። ዘዋሪ ሐሜተኛ ምስጢርን ይገልጣል፤ ከንፈሩን የሚያሞጠሙት ሰውን አትገናኘው። አባቱን ወይም እናቱን የሚሳደብ በጽድቅ ጨለማ መብራቱ ይጠፋል። በመጀመሪያ ፈጥኖ የተከማቸ ርስት ፍጻሜው አይባረክም። ክፉ እመልሳለሁ አትበል፤ እግዚአብሔርን ተማመን እርሱም ያድንሃል። ሁለት ዓይነት ሚዛን በእግዚአብሔር ዘንድ አጸያፊ ነው፤ ሐሰተኛ ሚዛን መልካም አይደለም። የሰው አካሄዱ ከእግዚአብሔር ዘንድ ነው፤ እንግዲያስ ሰው መንገዱን እንዴት ያስተውላል? ሰው በችኮላ ለእግዚአብሔር የተቀደሰ ነው ብሎ ቢሳል ከተሳለው በኋላ ቢጸጸት ወጥመር ነው። ጠቢብ ንጉሥ ኃጣንን በመንሻ ይበትናቸዋል፤ መንኮራኩሩንም በእርሱ ላይ ያንኮራኩርባቸዋል። የሰው መንፈስ የእግዚአብሔር መብራት ነው፤ የሆዱን ጉሮቾች ሁሉ የሚመረምር። ቸርነትና እውነት ንጉሥን ይጠብቁታል፤ ዙፋኑም በቸርነት ይበረታል። የጐበዛዝት ክብር ጉልበታቸው ናት። የሽማግሌዎች ጌጥ ሽበት ነው። የሰንበር ቁስል ክፉዎቹን ያነጻል፣ ግርፋትም ወደ ሆድ ጉርቾች ይገባል። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ፣ ቸር ሰንብቱ። ስላዳመጣችሁኝ አመሰግናለሁ።